ሊንዳን ይዤላችሁ መጥቻለሁ ተተዋውቋት። የዛሬው ቪዲዮ ለምን እንደምሰራላችሁ ታውቃላችሁ ብሎ ጭራሽ ሊንዳን ይዞልን መጥቷል። ሰላም ሰላም፣ ተወዳጆቼ እንዴት ናችሁልኝ? በያላችሁበት ሁሉ ሰላም እግዚአብሔር ብዝት ይበላችሁ የምላችሁ ሀይሚ ነኝ ማለት ነው። ዛሬ እጅግ በጣም ደስ ብሎኛል። በነገራችን ላይ ሀይሚና ብሩኬን በተመለከተ ያው ቪዲዮ ብሩኬ በሰራው ቪዲዮ በጣም ነው ደስ ያለኝ። እኔ በግሌ በቃ እስከ ዛሬ ካየኋቸው ቪዲዮዎች ውስጥ ለኔ ይሄ የዛሬው አንደኛ ነው። በጣም አንደኛ በእውነት ነው የምላችሁ። ምክንያቱም የእስከ ዛሬው መልስ ያገኘውበት ለጥያቄ ግራ ያጋብኝ ነገሮች የተፈቱበት ቪዲዮ አርጌ ነው የወሰድኩት ማለት ነው። ምክንያቱም ያው ብሩኪ እንግዲህ ፈታ ዘና ብሎ ግን ጥሩ ጥሩ ፖይንቶችን ልንረዳቸው እነሱ የሚሰሩትን ቪዲዮ ሀሳብ ምን እንደሆነ ግልጽ አድርጎ የተናገረበት መልኩ ነው ማለት ነው። የዛሬ ቪዲዮ እንግዲህ፣ ይህን ቪዲዮ ለምን እንደምሰራ ታውቃላችሁ፣ እኔ የእናቱ ልጅ ነኝ ብሏል ብሩኬ ማለት ነው። ይህ ማለት እንግዲህ ያው ግልጽና ግልጽ ነገር ነው። እኔ ያው ሀይሚን ሊበቀላት ሆኖ እንደመጣ አድርጎ ነው እየተናገረ ያለው ይሄ ልጅና እንጂ ሀይሚን ጠልቷት ወይ ሌላ ገርልፍሬንድ ይዞ አይደለም እና ሀይሚን ልትበቀላት ነው እየተበቀላት፣ ከዚህም በኋላ ብዙ ነገሮችን ለማድረግ ያዋቅዷል ማለት ነው። በዚህ መልኩ ማለት ነው እንጂ ብሩኬ የእውነት ገርል ፍሬንድ ይዞ ምናምን አይደለም። በዚህ ላይ ደግሞ ነው እንኳን ቢባል እንኳን አምርሮ አምጥቶ ነው ቢባል እንኳን ማንኛዋ ሴት ናት እሷ ቆማ የሌላ ሴት ሴት እንደዚህ ከመቶ በላይ ሲጠራ ዝም እምትል እና ብሩኬ እንግዲህ በየደቂቃው በየሰከንዱ በየሚኒቱ ሀይሚ ሀይሚ ሲል ነበር። እና ይቺ ሴት ደግሞ ኒና ነው አደለ? አሁን የመጣችኋለች እኔ ተመችታኛለች። በነገራችን ኒና ተመችታኛለች፣ ቀና ልብ ያላት ናት። ስለ ሀይሚ እንኳን ሲያናግራት በቃ ጥሩ ልጅ ናት እያለች ስለ ሀይሚ ገለጻ እያደረገች ነበር። እንደውም በደንብ ዲቴል ሳይጠይቃት እሷ ስለ እሷ ጥሩነት እየገለጸች ነበረ እና የትኛዋ ሴት ናት በስለ በፊት ስለ ኤክስ ገርል ፍሬንዱ ሲያወራ ዝም የምትለው አይወራምም ሲጀመር እና እዚህ ላይ ዝም ብሎ እሷን ለማናደድ ያመጣ ሴት እንደሆነ ተባኖብሃል ብሩክ ኦኬ እና ቤተሰቦች ያው እሱ ተናግሯል በቃ እናንተ በተለያየ ዓለም ያላችሁ ቤተሰቦቻችን እንወዳችኋለን እናከብራችኋለን እኛ ብሏል ዛሬ እኛ ስራ እየሰራን ነው ስለዚህ አትናደዱ፣ እኛም ብላችሁ አትበሳጩ፣ ፈታ ዘና ብላችሁ እዩን። እኛ ያገራችሁ ልጆች ነን፣ በቃ እያያችሁ አትናደዱ፣ በእኛ ደግሞ አትሳደቡም፣ ስራ ነው ብሏል። በቃ ግልጽና ግልጽ ነገር ማለት ነው። እና ለምንድን ነው በተለያዩ ዓለም ሀገር ላት እኔ እየሰማው ነው የሚናደዱ፣ በቃ ስራዬ ብለው ስለ እነሱ የሚበሳጩ ልጆች አሉ። እና ይሄ ደግሞ በቃ ሊፈጠር የሚችል አንድ የህይወት መስመር እንደሆነ አውቃችሁ እሱ የተናገረውን ነገር ተረድታችሁ ፈታ ልትሉበት የሚገባ ነገር ነው። ያው እንግዲህ እሱ ነው ያለው፣ ብሩኬ ነው ያለው። እና ስለዚህ በዛ መልኩ እንዳትበሳጭ እኔም ባይኔ እንደገና ለተሳዳቢዎችም ጥሩ መሰጥቷቸው አብሶ የቲክታክ ተሳዳቢዎች በጣም አሁን በእውነት የሀይሚና የብሩኬ ህይወት እንደዚህ ሊበላሽ የቻለው አንድም በነሱ ነው። እቃ መልሺ፣ እቃ ውሰድ፣ እቃ መልስ ቃህንን ካይ የሚባል ኮመንት፣ ስድብ ላይቭ ላይ ወጥተው እንግዲህ ስራ ፈቶች። ትናንት ቪዲዮ ላይም በደንብ ነው የነገራቸው አስረግጦ። እኔ ስራዬን እየሰራሁ ነው፣ ብዙ አይነት ስራ ምሰራ ነኝ። እነሱ ግን ያው አንድ ስራ ላይ ሆነው በቃ ሀያ አራት ሰዓት ላይቭ ላይ ሆነው የሰውን ህይወት እንደዚህ የማመሰቃቀል ነገር በእውነት ጥሩ አይደለም። አሁን እነዚህ ልጆች በእነሱ የተነሳ ይኸው ላይፋቸው እንደዚህ ሆነ ማለት ነው። በቃ እንዳይግባቡ ጭራሽ እቃቸውን ስራዬ ብለው የእነሱን እቃ በዚህ መልኩ መቆጣጠራቸው አስገርሞኛል። ልጁ የሰጣት እንኳን በዚህ መልኩ ያስታውሰዋል ብዬ አልረዳም፣ በእውነት ነው የምላችሁ። እና እግዚአብሔር ልቦና አይስጠን። በእውነት እንደዚህ እያለን ሰው ልክ ሲጣላ ምክንያት ፈልገን ነገሮችን ለማባባስ የምንጥር ልጆች ልቦና አይስጠን። እና አትሳደቡ ብሏችኋል። በቃ አትሳደቡ። ስድብ ተሳድባችሁ የምታገኙ ጥቅም ብታገኙ ኦኬ። እነሱ በቃ የተናገረ ልጁ ዛሬ እኮ ግልጽ ነው ከገባችሁ ተናግሯል። በቃ እኛ ፈታ ዘና እንድትሉልን ነው የምንፈልገው። አትሳደቡ፣ አትናደዱ። በእኛ የተነሳ አትናደዱ። ፈታ ብላችሁ አንድ አይደለ? በቃ እዚህ እንኳን ፈታ ባትሉ ላይኛው ብትሄዱ ላይቀበሏችሁ ይችላሉ። ስለዚህ ፈታ በሉ እንድትዝናኑ ነው ብሏልና፣ ለምንድን ነው እናንተ በሰው ስራ እየገባችሁ ምትሳደቡት? አትሳደቡ። በእውነት ብትሳደቡ የምታመጡት ነገር የለም። ራሳችሁ ተንጨርጨራችሁ እዛው ትቀራላችሁ እንጂ ያ ሰው የሚቀነስበት አንዳችም ነገር የለም። ግን እናንተ ትገመታላችሁ። እናንተ ማን እንደሆናችሁ ያ ሰው ይረዳችኋል። በነገራችን ላይ ተሳዳቢ የሆነ ሰው የራሱ ማንነት ነው እየገለጸ ያለው። እና እባካችሁ እስቲ በእውነት ልቦና አይኖረን ልቦን አይኖረን ባይነኝ እና እንግዲህ፣ ብሩኬ እንግዲህ አዲሷን ሊናን አምጥቶ አስተዋውቆናል። ሊናዬ እንኳን ደና መጣሽልን ብለናል። ሀይሚዬ ደግሞ እና ብሮኬ መቼም እንደማይለያዩ እኔ እርግጠኛ ነኝ። በቃ መቼም አይለያዩ። አይገርማችሁም? በቃ ግርም ይበላችሁ ከፈለጋችሁ። ብሩኬ ና ሀይሚ አይለያዩም። እንዲለያዩም ደግሞ አንፈልግም። ሲቀጥል ነገራችሁ ዛሬ ራሱ ተናግሯል ልጁ ስጦታውን እንደመለሰላት እሷም ደግሞ አመሰግናለው ብላ ተቀብለዋለች ስጦታውን። ይህ ማለት ማለት አይለያዩም እነዚህ ልጆች መቼም ቢሆኑ እና ስጦታውን መልሽለት ያላችሁ ልጆች እሰይ፣ ደግ አረገ። እነሱ ዞረው ዞሮ ያው እንደዚህ መገናኘታቸው አልቀረም። ግን አይባልም። ለሌላ ጊዜያችሁ ስጦታ መልስ፣ አይመለከታችሁም ሲጀመር ማለት ነው። አይመለከታችሁም ባለቤቱ ከፈለገ የሰጠው ሰው ይበል። ግን ዛሬ ያ የሰጣትን ስጦታ መለሰላት እሷም ደግሞ አመሰግናለሁ ብላ ተቀበለች። ይህ ማለት እንግዲህ እንደማይለያዩ አንድ ምልክት ነው። አይለያዩ ሲጀመር ብሩኬ ከሀይሚ ውጪ ምንም አይነት ሴት የለውም። ኒናን የሚያመጣት ለማናደድ ነው እና ስንት ጊዜ ስሟን እየጠራ ሰምተነዋል። ሲቀጥል ቀጣይም ላይ እንግዲህ የሚከሰቱት ብዙ ነገሮች የምናያቸው ይኖራሉ በእርግጠኝነት እሱን ፈን እያደረግን ፈታ እያለን ብናየው ይሻላል እንጂ የሆነ ያልሆነ ነገር እየቀበጣጠረን የሰውን ህይወት አናበላሽ። የሰውን ያላሰቡትን እኛ አሁን እነዚህ ልጆች ኮመንት መጥፎ ኮመንት የምታደረጉ ልጆች እነዚህ ልጆች ያላሰቡትን እንዲያስቡ እያረጋችሁ ነው፣ በእውነት ነው ምላችሁ፣ ልህ ውስጥ እየከተታችሁ ያልሆነ ነገር ውስጥ እንዲገቡ እያረጋችሁ ነው። እባካችሁን ተቆጠቡ። ልቦና ይስጠን፣ ቀና ልቦና ይስጠን፣ በእውነት እና በዚህ አጋጣሚ እንግዲህ ሃይሚና ብሩኬ መታረቃቸው አይቀርም፣ በዛም አላችሁ። በዚህ አሁን ቶሎ ባይታረቁም ቀጣይ የሆነ ጊዜ ላይ ግን ነገሮች ተስተካክለው ሃይሚን ኮንፊውዝ ያረጋት ያ የቪዲዮ ነገር ነው፣ እስካሁንም ብጥብጥ ያመጣው። ከዛም በኋላ ደግሞ ይሄ ስጦታ መልሽ የተባለችው ነገር፣ የተሰደበችው ነገር በጣም በጥጧታል። ያያ ነገር የቪዲዮ ነገር ከተፈታ አብሶ ማለት ነው። እውነታው ከታወቀ፣ የዳኒስ ሴራ ከታወቀ ሀይሚና ብሩኬ ይታረቃሉ በእውነት ነው የምላችሁ። ስለዚህ ቤተሰቦች እስከዛው ግን እኛ በመልካም ምላሽ እነዚህን ልጆች እያበረታታን እኛም እየተበረታታን በቀናነት ወደፊት ከታዘና ያያለን እንቀጥል ማለት ነው፣ ምርጦቼ። እንግዲህ ቀናነታችሁ ኃይል ቻይ ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱኝ። በያላችሁበት ሁሉ ሰላም፣ እግዚአብሔር ብዝት ይበላችሁ። እኔ ውድድ ነው ማረጋችሁ። ባይ ባይ።